ሰላም ውድ የክንፋም መረጃ ቤተሰቦች እንደምን ቆያችሁ? የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርስተ ዜናውን እናሰማቸዋል። በመቀሌ በተቀሰቀሰ የታጣቂዎች ሰልፍ ከተማዋ መጥለቅለቋና ከፍተኛ ውጥረት መንገሱ የተነገረ ሲሆን የሰልፉ ተሳታፊዎች መንገድ መዝጋት መጀመራቸው ተሰማ። ከኢትዮጵያውያን መካከል 37 በመቶ የሚሆነው ዜጋ ከ3 ዶላር በታች ገቢ ያለው ሲሆን የዋጋ ንረቱ የከተማውን ነዋሪ በትልቁ በትር እያሳረፈበት መሆኑን የዓለም ባንክ አስታወቀ። በአማራ ክልል፣ በቤንሻንጉል ጉሙዝ፣ በጋምቤላ ና በኦሮሚያ ክልል በሚጣሉ የሰዓት እላፊ የእንቅስቃሴ ገደቦች ብዙ ሰዎች ለእገታና ለሌሎች የከፉ ጉዳቶች እየተዳረጉ ነው ተባለ። በታጣቂዎች ከባድ ቃጠሎ የተፈጸመ ሲሆን የተቃጠለው መስሪያ ቤት በውስጡ የዋና አስተዳዳሪው የፖሊስ አዛዥ ቢሮዎችን በተጨማሪም የብልጽግና ፓርቲ ጽህፈት ቤትና የማህበራዊ ፍርድ ቤትን የያዘ እንደሆነም ተገለጸ። ቀጥለን ዝርዝሩ እናሰማችኋለን። ውድ የክንፋን መረጃ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በትህትና እንጠይቃለን። በመቀሌ ከፍተኛ ውጥረት ነግሷል። ደሞዝ ያልተከፈላቸው የቀድሞ ታጋዮች አደባባይ ወጡ። መቀሌ የህወሓት ከፍተኛ አመራሮች አራት ኪሎ ደርሰናል፣ ህዝቡ ዳግም ይታጠቅ የሚሉ የሚፎክሩበት መግለጫዎችን በሚሰጡበት ወቅት በድርጅቱ ስር የነበሩ በሺዎች የሚቆጠሩ ታጋዮች ደሞዝ ባለመከፈሉና የትጥቅ መፍትሔ ሂደቱ በመቋረጡ ከፍተኛ ተቃውሞ እያሰሙ ነው። ደሞዝ ለወራት እንዳልተከፈላቸው የሚናገሩት የቀድሞ ታጋዮች ዛሬ የመቀሌ ከተማን አደባባዮች በተለይም የሰማዕታት ሐውልትን አካባቢን በሰላማዊ ሰልፍ አጥለቅልቀው ሰልፈኞቹ ደሞዛችን ይከፈለን፣ ለከፈልነው መስዋዕትነት ምላሽ አንጣ እና የትጥቅ መፍታት የመልሶ ማቋቋምና የማህበራዊ ውህድ ሂደትን ለምን ተቋረጠ የሚሉ መፈክሮችን በማሰማት ላይ ናቸው። ይህ ክስተት የህወሓት አመራሮች በሚዲያ ቀርበው ከሚያሰሙት የኃይልና የድል ገለጻ በተቃራኒ ድርጅቱ በራሱ ታጋዮች ዘንድ ከፍተኛ የሆነ አመኔታ እያጣና ውስጣዊ ችግሮች እንደተጫኑት በግልጽ ያሳያልም ተብሏል። አንድ ስሙን መግለጽ ያልፈለገ የቀድሞ ታጋይ እነሱ ስለ አራት ኪሎ ሲያወሩ እኛ ለ ለልጆቻችን የምንሰጠው አጥተናል። የከፈልነውን መስዋዕትነት ረስተውታል ሲል በምሬት ተናግሯል። በአካባቢው ከፍተኛ ውጥረት የነገሰ ሲሆን ከክልሉ ጊዜያዊ አስተዳደርም ሆነ ከህወሓት አመራሮች በጉዳዩ ዙሪያ እስካሁን የተሰጠ ይፋዊ ምላሽ የለም። በቤንሻንጉል ጉምዝ በርበር ከተማ በሶስት ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች ተቃጠለ። ከሶስት ወራት ገደማ በፊት የከተማዋ ማዘጋጃ ቢሮ በታጣቂዎች በተቃጠለባት የቤንሻንጉል ጉምዝ ክልሏ በርበር ከተማ በተፈጸመ አዲስ ጥቃት የቀበሌ ቢሮ መቃጠሉን ነዋሪዎችና ባለስልጣናት ገለጹ። የአካባቢው ነዋሪዎችና ባለስልጣናት በከተማዋ ለተፈጸመው ጥቃት በአጎራባቹ የኦሮሚያ ክልል የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ታጣቂ ቡድን ተጠያቂ አድርገዋል። ታጣቂዎች በመተከል ዞን የምትገኘው ድባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባለፈው አርብ መስከረም 30 2018 ዓ ም ለቅዳሜ አጥቢያ ሌሊት 10 ሰዓት ገደማ እንደሆነ የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቱ የአዲሳና ሁለት ነዋሪዎች ተናግረዋል። አቶ መንግስቱ እንደሚገልጹት የተቃጠለው መስሪያ ቤት በውስጡ የበርበር ቀበሌ ዋና አስተዳዳሪ እንዲሁም የፖሊስ አዛዥ ቢሮዎችን እንዲሁም የብልጽግና ፓርቲ ጽህፈት ቤትና የማህበራዊ ፍርድ ቤትን የያዘ ነውም ተብሏል። በግቢው ውስጥ የተያያዙ ስድስት ቤቶች እንደሚ እንዲገኙ የሚገልጹት የማዘጋጃ ቤት ኃላፊው በቅዳሜ አጥቢያ የእሳት ጉዳት የደረሰበት የቀበሌ ዋና አስተዳዳሪ ቢሮ መሆኑን ገልጿል። እሳቱን የተመለከቱ ነዋሪዎች ደርሰው ሌሎች ቢሮዎችን ማትረፋቸውም ኃላፊውና ነዋሪዎቹም ገልጸዋል። ወደ አርባ ዓመት አገልግሎት የሰጠ ቢሮ ነው። በዚያ ውስጥ ያለው ንብረት ዶሴ፣ ብዙ ወንበሮች፣ ብዙ ሸልፎች ነበሩ። ያ ሁሉም ወድሟል። የሚሉት አቶ መንግስቱ የደረሰው ጉዳት ቢሮውን ከአገልግሎት ውጭ የሚያደርግ መሆኑን አስረድተዋል። በቃጠሎው የቀበሌው ወሳኝ ኩነት መዛግብት ጭምር መውደማቸውንም አክለው ገልጿል። አካባቢው የፌዴራል ፖሊስ አባላት ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸውን ኃላፊውና ነዋሪዎቹ ተናግረዋል። አቶ መንግስቱ የጸጥታ ኃይሎች ጥቃቱ ከተከሰተ በኋላ ተደራጅተው ወደ ጫካ ሲሄዱ ታጣቂዎቹ ሸሽተው ይሄደዋልም ብለዋል። ቢቢሲ ያነጋገራቸው አንድ የአካባቢው ነዋሪ ደግሞ ጥቃቱ የተፈጸመው በሌሊት በመሆኑ የፌዴራል ፖሊስና የሚሊሻ አባላት አለመውጣታቸውንም ተናግረዋል። የድባጤ ወረዳ ፖሊስ ጽህፈት ቤት ኃላፊ ኮማንደር ብርሃኑ እጀታ ቢሮ መቃጠሉን ቢያረጋግጡም ተጨ አስተማሪ መረጃ ከመስጠት ግን ተቆጥበዋል። የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቱና አንድ ነዋሪ ለደረሰው ጥቃት ሸኔ ሲሉ የሚጠሯቸውን የኦሮሞ ነጻነት ሰራዊት አባላት ተጠያቂ አድርገዋል። የበርበር ከተማ የኦሮሞ ነጻነት ሰራዊት ታጣቂዎችን ይህ አይነቱን ጥቃት ሲደርስባት ይህ የመጀመሪያ አይደለም። ታጣቂዎቹ ባለፈው አመት ሰኔ ላይ ባደረሱ ጥቃት 11 ቢሮዎችን የያዘው የከተማዋ ማዘጋጃ ቤት ከባድ ቃጠሎ እንደደረሰበት አቶ መንግስቱ ገልጸዋል። በዚህ የተነሳ እርሳቸው የሚመሩት መስሪያ ቤት አገልግሎት አቋርጦ መቆየቱን መስከረም ላይ የግለሰብ ቤት በመከራየት በከፊል ስራ መጀመሩንም አክለው ገልጿል። ማዘጋጃ ቤቱ ከተቃጠለ ከቀናት በኋላ በከተማዋ በተፈጸመ ሌላ ጥቃት ደግሞ ብድርና ቆጠባ ተቋም፣ የግለሰብ ሞባይል ቤትና ሱቆች እንደተዘረፉ እንዲሁም ሰዎች እንደተገደሉ የድባጤ ወረዳ አስተዳደር አስታውቆም ነበር። የወረዳ አስተዳደሩ በወቅቱ ለደረሰው ጥቃት ተጠያቂ ያደረገው ሸኔ ሲል የጠራውን ታጣቂ ቡድን መሆኑንም ገልጿል። ከመንገድ ደህንነት ጋር በተያያዘ የሚፈጸሙ የሰብአዊ መብት ጥሰቶች አሳሳቢ ደረጃ ላይ መድረሳቸው ተገለጸ። ከሰዎች ከቦታ ቦታ የመዘዋወር ነጻነት አለመከበርና ከመንገድ ደህንነት አለመረጋገጥ ጋር በተያያዘ የሚፈጸሙ የሰብአዊ መብት ጥሰቶች አሳሳቢ ደረጃ ላይ መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። ማናቸውም ህግና ስርዓትን የማስከበር የወንጀልን የመከላከልና ና አጥፊዎችን ተጠያቂ የማድረግ እርምጃ ሙሉ በሙሉ ህግና ስርዓትን በተከተልና ሰብአዊ መብቶችን ባ ከበረ መልኩ ብቻ ሊመራ እንደሚገባውና የሰዎችን ከቦታ ቦታ የመዘዋወር ነጻነት በተሟላ ሁኔታ መፈጸም የሚያስችሉ እርምጃዎች በአፋጣኝ ሊወሰዱ እንደሚገባ ኮሚሽኑ ጥሪ አቅርበዋል። በ2017 ዓመታዊ የሰብአዊ መብቶች ሁኔታ ሪፖርት ላይ ከቦታ ቦታ የመዘዋወር ነጻነት በበጀት አመቱ አሳሳቢ ሆኖ መቀጠሉን መግለጹን ያስታወሰው ኢሰመኮ በአመታዊ ሪፖርቱ የሰብአዊ መብት ሁኔታው አሳሳቢ መሆኑን ለማሳየት በድጋሚ ጥሪ ማቅረብ በማስፈለጉ የአሁኑን መግለጫ ማውጣቱን አስታውቋል። በዚህም በተደረገው ክትትልና ምርመራ በተከናወነባቸው ቦታዎች በተለይም በአማራ በቤንሻንጉል ጉምዝ በጋምቤላና በኦሮሚያ ክልሎች በሚጣሉ የሰዓት እላፊ የእንቅስቃሴ ገደቦች በየአካባቢው በሚንቀሳቀሱ የታጣቂ ኃይሎችና በመንግስት የጸጥታ ኃይሎች በመንገዶች ላይ በሚጣሉ ኬላዎች የመንገድ መዘጋትና ትዕዛዛቶች፣ እርምጃዎች እንዲሁም መንገዶች ላይ በሚደርሱ ጥቃቶች የመዘዋወር ነጻነት መብት አደጋ ላይ መውደቁን ለመገንዘብ መቻሉን ኢሰመኮ ገልጿል። ይህም በህብረተሰቡ የማህበራዊ ማህበራዊና የኢኮኖሚያዊ እንቅስቃሴዎች ላይ አሉታዊ ተጽዕኖ እያሳደሩ መሆናቸውን ለመረዳት መቻሉን ኢሰመኮ ገልጿል። በኢትዮጵያ የድህነት ምጣኔው በ2025 ወደ 43 በመቶ ከፍ ሊል እንደሚችል የዓለም ባንክ አስታወቀ። የዓለም ባንክ ድህንነትና የሀብት ፍትሐዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው እንደ ኤሮፓውያን አቆጣጠር 2025 የድህነት ምጣኔው ወደ 43 በመቶ ከፍ ሊል እንደሚችል አስታወቀ። የዓለም ባንክ የደህንነት ምጣኔና ሀብት ፍትሐዊነት ሰነድ ኢትዮጵያ ባለፉት ሁለት አስርት ዓመታት ድህነትን ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የ ውስጥ መሰናክሎች የዜጎች ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። የኮቪድ-19 ወረርሽኝ የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የአገራዊ ጥቅል ምርት እድገቱን እንዳቀዛቀዘው፣ የዋጋ ንረቱን እንዳባባሰው አክሎም ገልጿል። የአገሪቱ የደህንነት ምጣኔ እንደ ኢሮፓያን አቆጣጠር በ2016 ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን የገለጸው የዓለም ባንክ ይህ መለኪያ በቀን ከ3 ዶላር በታች የሚያገኙ ዜጎችን ግምት ውስጥ በማስገባት ነው። ከኢትዮጵያውያን መካከል 37 በመቶ የሚሆነው ዜጋ ከ3 ዶላር በታች ገቢ ያለው ሲሆን 38 በመቶ ቢያንስ አንድ ለትምህርት የደረሰ ሕፃን ትምህርት ቤት ያልገባ የቤተሰብ አባል ያላቸው፣ 26 በመቶ የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑም ተገልጿል። በተመሳሳይ ስታንዳርዱን የጠበቀ የመጠጥ ውሃ የሌላቸው 41 በመቶ እና ስታንዳርዱን የጠበቀ የፍሳሽ አገልግሎት የሌላቸው 95 በመቶ ናቸውም ተብሏል። የዋጋ ንረቱ የከተማውን ነዋሪ በትልቁ ባንኩ በትር እያሳረፈበት መሆኑን ያሳወቀው የዓለም ባንክ የገጠሩ ማህበረሰብ ከገበያዋ ጋር ባለው እምብዛም ያልተጠናከረ ግንኙነት ንረቱ እንደ ከተሜው እንዳልበረታበትም ያስረዳል። ሐማስ የመጀመሪያዎቹን ሰባት እስራኤላውያንን ታጋቾች ለቀቀ። በሐማስና በእስራኤል መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ ሐማስ የመጀመሪያዎቹን ሰባት እስራኤላውያን ታጋቾችን በዛሬው ዕለት መልቀቁን እስራኤል አስታወቀች። ሐማስ ታጋቾቹን ለዓለም አቀፉ የቀይ መስቀል ኮሚቴ ያስረከበ ሲሆን ቀይ መስቀልም የመጀመሪያ ታጋቾቹን ለእስራኤል ጦር ያስረክባቸዋል ተብሏል። የእስራኤል መከላከያ ኃይል አይዲኤፍ ባወጣው መግለጫ ሰባት ታጋቾች ቀይ መስቀል እጅ ላይ መግባታቸውን ገልጾ በአሁኑ ሰዓትም ጋዛ ሰርጥ ወደሚገኝ የእስራኤል መከላከያ ኃይልና የእስራኤል የደህንነት ኤጀንሲ በመጓዝ ላይ መሆናቸውንም አስታውቋል። አክሎም ተጨማሪ ታጋቾችን ለመቀበል መዘጋጀቱን መግለጹንም ዶቼቬለ ዘግቧል። የሰባቱ ታጋቾች የመለቀቃቸው ዜና በእስራኤል ታላቅ ደስታ ፈጥሯል የተባለ ሲሆንም በአገሪቱ ውስጥ በሚገኙ የሕዝብ መሰብሰቢያ ስፍራዎች ላይ በአስር ሺዎች የሚቆጠሩ ሰዎች የርክክቡን ሂደት እየተከታተሉ መሆናቸውንም ዘገባው አመላክቷል። በተጨማሪም ቴል አቪቭ በሚገኘው ታጋቾች አደባባይ ላይ ታላቅ ዝግጅት ት ተደርጓል ተብሏል። በቅርቡ እስራኤልና ሐማስ የጋዛ ጦርነትን ለማስቆም የመጀመሪያ ተኩስ አቁም ስምምነት ላይ መድረሳቸው ይታወሳል። ስምምነቱ በአስር ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈውን የመካከለኛው ምስራቅ አብዛኛውን ክፍል ያናጋውና ለሁለት ዓመታት የዘለቀውን ደም አፋሳሽ ጦርነት ይቋጫል በሚል ተስፋ ተጥሎበታል።